አቤላ እና ሄርሜላ አብርሽን አቃጥሎ ደፉት ማለት ነው። እውነት ዛሬ ወደቀላቸው ማለት ነው። ይሄን ነው አይደል ለምትፈልጉ አብርሽን አቃውሳችሁ በቃ አብዶላችሁ መድረኩን እንዲ እንዲለቅ ነው አይደል ለምትፈልጉት። አንደዛ ባትፈልጉማ እንደዚ ባልተጫናችሁት ነበር። በጣም ጫና አድርጋችሁ አብሬሽን ለዚህ ያበቃችሁት ማለት ነው። አብሬሽ እንደዚህ ሲገደድ ውስጡ አልቻለም። የዋህ ስለሆነ በንዴት ወጥቋል ማለት ነው። ራሱንም ሲተዋል ሐኪም ቤት ሄዷል ማለት ነው። ፈጣሪ እንግዲ ከጎን ይሁን፣ ፈጣሪ ያትርፋ እንግዲ እንላለን ማለት ነው። በጣም ነው የሚያሳዝነው። አቤላ አስገድዶ ድሮ በእናቶቻችን በአያቶቻችን ጊዜ ልጇን አባት ልጁን አስገድዶ ነበር ሚዲራት ማለት ነው፣ በድሮ ጊዜ። አሁን የድሮ ጊዜ መጥቶ ወንድ ሴት አስገድዳው ትወስተዋለች ማለት ነው። አረጉት አረጉት አረጉት። አቤት ውርደት ማለት ነው። እምቢ ብሎ እምቢ ብሎ እናንተ አስገድዳችሁ ለዚህ ያበቃችሁት ማለት ነው። አቤል ይሄን ያክል አንተ ይሄን ያክል አስገድደ፣ አብርሽን ልድረው። አንተ ምን ስለሆንክ ነው? ማንን ስለሆንክ ነው? አብርሽን አስገድደ የግድ ሄርሜላ ታፈቅራለች፣ ተቀበላት። አልቀበላት ማለት ወዲ ጓደኛ ብለሽን ቀርበሽኝ ነው እንጂ ምስት ብዬ አልቀበለሽኝ። ምስት አለችኝ አላት አንተ ማስገደድ ምን አመጣብህ? አንተ ከፈለካት ራስህ ለምን አትስታት? ራሴ ለምን አታፈቅራት? ወይ በጣም ነው የምትገርሙት ማለት ነው። ከአብርሽ ጎን ያላችሁ ሰዎች ሁሉም በጣም ታሳዝናላችሁ፣ በጣም ትገርማላችሁ ማለት ነው። አብርሽ የሆይ የዋየኛ ወንድም ሰላምህን ያብዛልን፣ ጤናህን መልስልን፣ የልጅህን እና ደግሞ አንቲ ይህን ያክል ስትወዳት ይህን ያክል ስትፈልጋት፣ እንግዲህ ምቀኞች ከልክሎሃል ማለት ነው። ያንተ ምቀኞች፣ የሩታ ምቀኞች ቦታ ገብቶ እናንተ ደግሞ አንድ ላይ እንድትሆኑ ዛሬም ይሁን ነገም ምኞታችን ማለት ነው። እንሻ አላህ። ውድ ተመልካቾቼ ላይክ ሼር ሰብስክራይብ አድርጉኝ፣ አበረታቱኝ ማለት ነው። የተሳሰትኩት ነገር ደግሞ በኮመንት አሳውቁኝ ማለት ነው። ውድድ ነው የማረጋችሁ ድንቅዬ፣ ብርቅዬ የሆናችሁ ቤተሰቦቼ ማለት ነው። እንግዲህ ቤተሰብ አፈራለሁ ብላችሁ ይህንን ነገር ፕራንክ ከሆነ በእኛ ተጫውታችኋል ማለት ነው። ፕራንክ ካልሆነ ደግሞ የእውነት ከሆነ የአብርሽ ጓደኞች ጓደኛ ሳይሆኑ ጠላቶች ናቸው ማለት ነው። እደብ ነው የሚሰሩበት፣ ደብ እየሰሩ ይገኛሉ ማለት ነው። በጣም ለተመልካች ክብር፣ ምንም ነገር ክብር የሌላቸው የአብርሽ ጓደኞች፣ በዚህ ሊክ አብርሽን ለምን ማስገደድ አስፈለገው? መጀመሪያ ጓደኛ ጓደኛዬ ብላ የቀረበችው ሚስቱን እንድትሆን ለምንድን ነው የምታስገድዱት? እሱ ራሱ ፈግዶ ወዶ ሚስቴ ካላላት እናንተ ምነው? የድሮ ጊዜ ነው እንዴ? አስገድዳችሁ ድዲሩት። እርግጥ እርግጥ፣ ወላሂ ላዚህም እንዴት እንደሚያስጠላ። እንዴት እንዴት እንዴት በሰው ትዳር ገብቶ እንደዚህ መሆን አይከብድም? አረ ይከብዳል። ውጡ ከዚህ ነገር ወጥታችሁ ጥሩ ነገር ሰርታችሁ እንደ ወንድ የወንድ ስራ ሰርታችሁ፣ ልክስክስ ሆናችሁ የሴት ስራ የሰራችሁ ሴት ነበር ወሬ የምታመላለ ሰው ድሮም ይባላል። አሁን ወንዶች ተበላሽተው እንደዚህ አቤት የሰውንት ደርስ ያፈርሱ እነዚህን ሰዎች አየው ማለት ነው። ልቦና ፈጣሪ ስጣችሁ። አብርሽን ደግሞ እንግዲህ ፈጣሪ ይማረሁ፣ ጤናውን የመልሰለት ይላለው እወዳቸዋለው። ውድ ቤተሰቦቼ የምናየው ነገር ቀን በቀን በጣም ብየክፈጥግ የሆነ ነገር ነው የምናየው። ካይር ነገር ያሳየን፣ ካይር ነገር ያሰማን። እሱን ደግሞ ፈጣሪ የማረው፣ ጤናውን መልስለት። እንግዲህ እንጠብቃለን ማለት ነው። ተመላሽ እንጠብቃለን። እንሻአላ ጤናውን አግኝቶ አለው ግን እኔ ሚስት አለችኝ የልጄ እናት አለችኝ ብሎ ሁሉንም የሚያባረር ጀግና ያደርገው አሁንም የተጋፈጠ ነው እኮ። ምን ነው እናንተ ምነው ተሸክማችሁ ነው እንዴ ያሳደጋችሁት አብርሽን? እንደዚህ ነበር በእጃችሁ በቁጥጥር ስር ነበረው። ለምንድን ነው ከን ልክ የምታስፈራሩት? በዚህ ልክ የምታስገድዱት? ምን ነው አብርሽን ተሸክማችሁ ነው እንዴ ያሳደጋችሁት? ምንድን ነው ይህን ያክል ሰማይ ተሰቀላችሁበት በልጁ? ምነው እኛ እናዛልን አላችሁ፣ በሱ ወትዳል ምን ነው እኛ እንደፈለግና እንዲረሃልን አባት ናችሁ ይሂት ናችሁ ወንድም ናቸው፣ ምንም አይመለከታችሁ ነገር ገብታቸው አብርሽን ለማዘዝ በቃ በድዚህ ልክ እሱ ወጥቆ እንደዚህ እጅ እስከሚሰጥ የኪፋ ጥግ የክፋት ጥንቅ ይሄን ያክል ጫና አድርጋችሁ ውስጡ በቀል ለውስጡ ነው የሚነግረው። ውስጡ የዋ ስለሆነ እናንቴን ከሚያስከፋ ብሎ ብሎ ዋጥ አደረገው እኮ ነው። ቢሶ ብናረገው እናንቴ በቦታው እናንቴ እንደውም እንደውም እንደውም ምን ሊበላችሁ። ወላሂ አጥቤ አጥቤ ማሰጣችሁ ነበር። ይኔ ፈጣሪ እንፈራለሁ እውነት እናንቴ ግን ሰው የሚሰራው ስራ አይደለም፣ ምሰሩ ሰይጣን የሚሰራው ስራ ነው። ሴጠን ነው እኮ ማhall ገብቶ የሚያጣላው ድዚ እንጂ ሰው ሆኖ ሰው ሆኖ ሰውን አያጣላም። ሰው ሆኖ ሰውን አያጋጭም። ሰው ሆኖ ሰውን አያስገድድም በግድ የግድ ትዳራን ለንዴ ወዶ ፈግዶ ነው የሚፈግዳት እንጂ እሽሩሩ ውደደኝ ወድጂ ሀለው ብትለው አይ አይ አይሆንም፣ ይሄ አይሆንም የትም አይሆንም። እንደዚህ ውስጡ ገብታ እንደዚህ ብልግና እያስተማረች ውሳ አቶ ነውም አቶ ነውም ላብርሽ ኢንሻአላ፣ በቦታው ነቀል ያደርጋታል። እንጠብቃለን፣ እንጠብቃለን፣ እንጠብቃለን። ወንድት እንጠብቃለን እስከምትሄድ ድረስ ጨዋታችን ዛሬ መሆን ነገ እንቀጥላለን ማለት ነው። ከስሩ እስከሚጠፋ ማለት ነው። እንጠብቃለን። ፈጣሪ ያግዘናል። እንግዲህ በርቱ ማለት ነው የአብር ሽሩታ ወዳጅ የሆናችሁ የእሳ ሩታ የምትገድፉ ሰዎች ንቀሉ፣ እንግዲህ በዱዋ ንቀሉ ማለት ነው። ዛሬ ደግሞ ማን ነው? ይሄ ማን ነው? ሙጠፋ? ወይኔ! እሱ ደግሞ ምን ይላል? ይሄ ሁሉ ጉድ እኮ ነው ውሸት እኮ ነው። ውሸት እኮ ነው ቢኒ፣ ቢኒ የምትሉት ምናለ የሄርሜላ እናትና አብርሽና ሄርሜላን ሌላ ሀገር ስሊካቸው ነው ልሸኛቸው ነው። አቤት ውሸት የውሸት ጥክ ላወላ። የሄርሜላ እናት ሄርሜላንም አላገኘችም እንኳን የሄርሜላን እንትን ፍሬንድ ልታሳፍር ሄርሜላን ራሷን መቼ አገኘቻት? የእሷን ትዕዛዝማ በሰማች እናትማ በኖራት እንደዚህ ባላረገች አረገች ነበር። ይሄ ውሸት የውሸት ዜና ነው፣ የውሸሽ ዜና ነው። የውሸት ዜና አታምጡና እዚህ ጋር አዘረዝሩብን ማለት ነው። ጆሯችን አይቀበልም ይሄ ቢኒ የምትባለው ማለት ነው። ተደወለልኝ አለ የሆነች አዲስ ሚሴጅ መጣልኛል። ሄርሜላ እና አብርሽን የሄርሜላ እናት በቃ ሌላ ሀገር ልሸኛቸው ነው። ለወላ አቤት ፈጣሪ አለብኝ፣ አትችሉም። ወጣቶች ፈጣሪ ልትፈሩ ይገባል። እንግዲህ እኔ የሚለው ነገር ቢኖር ነገ ይሁን ዛሬ አብርሽ ጀግና ሆኖ እችን አስወግዶ ከልጁ እናድጋ እንዲኖር ነው በሁሌ ምማጸነው ማለት ነው። እውነት ለመናገር ጮጋራ የታልጠዋል። እውነት ዱአ በማድረግ በማያት በማውራት ጮጋራ እየ አሞኛል ማለት ነው። እንግዲህ መዳኛ የመቼ ነው? አብርሽና ሩታ አንድ ላይ ሲሆኑ ነው ጮጋራ ሚድ ነው ማለት ነው። ብዙ አግዙ አገዛችሁ አለው። ውድ ድንቅዬ ቤተሰቦች ላይክ ላይክ ሸር ሰብስክራይብ አድርጉኝ አበረታቱኝ። ውድድ ውድድ ነው ማረጋችሁ። ሰላማችሁ ባላችሁበት ብዝት ትርፍ ባለልኝ። ሰላም ለሀገራችን ይሁን። ሰላም ለሮታና ላብርሽ ተመኘው ማለት ነው። ውድድ ውድድ ነው ማረጋችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም አደርብያለሁ። ኢንሻአላህ